የአዲስ አበባ የኮሪደር ልማት መዲናዋ ስምና ክብሯን የሚመጥን ይዞታ ይኑራት ዘንድ ብሎም ለነዋሪዎቿ የተመቸች እንድትሆን ያለመ ነው። ስምንት ፕሮጀክቶችን ያቀፈው ሁለተኛው ምዕራፉ ወደ መገባደዱ ደርሷል። በአጠቃላይ 43 ኪሎ ሜትር ርዝመት የሚሸፍነው ምዕራፉ ያቀፋቸው ለኑሮም ለእንቅስቃሴም የማይመቹ የነበሩ አካባቢዎችን አዲስ ገጽታን ያላበሰ፣ በብዙ መልኩ ለሰው ልጅ ቅድሚያን የሰጠ ነው። ለእይታ ማይመች ለኑሮ ማይመች የጠለሸ የቆሸሸ የሸተተ በብዙ መልኩ ለሰው ልጅ ምቹ የማይባል ከባቢ ነበር። አዲሱ የኑሮ ልምምዳቸው ቀድሞ ከነበረው የኑሮ ዘያቸው አንጻር ሲታይ በእጅጉ የተሻለ ነው። ለልጆቻቸው መማሪያ፣ ወጥቶ መግቢያ፣ መጫወቻ፣ መመገቢያ በጣም በርካታ ነገሮች በውስጡ የያዘ ነው። ለሕዝብ ቅድሚያ የሰጠ ሕዝብን ያከበረ፣ ሕዝብ ንጹህ በሆነ ቦታ ላይ እንዲዝናና፣ ወክ እንዲያረግ፣ አረፍ ብሎ እንዲናፈስ፣ መጸዳጃ ቤት እንዲያገኝ ሻይ ቡና ማለት ቢፈልግ ውሃ መጠጣት ቢፈልግ እንዳይቸግረው ለህዝብ ቅድሚያ የሰጠ በተመጣጣኝ ዋጋ ለህዝቡ አገልግሎት የሚቀርብበት ስራ ነው የተሰራው። የሌሎች ከተሞችን እድገት ተመልካች የነበረው የቀደመው የአዲስ አበባ ማንነት ዛሬ በብዙ ተቀይሯል። ሁሉን ያማከልና ለነገው ትውልድ የሚሻገር ዘላቂ ስራ ስለመሰራቱ በቂ ምስክር መጥቀስ ይቻላል። ከመሰራቱ በፊት ብዙ ቻሌንጆች ያሉት እዚህ ጋር መኪና መጨናነቅ አለ እግረኛም እነዙ በጣም የሚያስጨናንቅ ነገር ነው። ዝናብ በሚዘንብበት ሰዓትም በጣም ያስቸግራል። አሁን ላይ ግን ይኸው እንደምታዩ ነው። እንግዲህ እግረኛም እንደፈለገው መተላለፍ ይችላል። ትራንስፖርቱን መጨናነቅ የለም። ስለዚህ የተሻለ ነገር በጣም አለ ማለት ነው። ከበፊቱ በአይኔ ስላየ በህይወት ዘመን በጣም ደስ ከሚሉ ነገር አንድ ይሄ ነው። ትራንስፖርት እንኳን ሊያዝብት እንኳን በቀላል እንኳን ትራንስፖርት በፈለግሽበት አማርጠሽ የፈለግሽበት መንገድ ላይ ለመሄድ መልካም መንገድ ነው። መንገድ ሲዘጋጋ ሰዎችም ቶሎ ለማድረስ እንቸገራለን፣ እኛም ነዳጅም መጨረስ አለን። አሁን ግን በጣም አስነስተ ሄድ ብቻ ነው። ወራጅ ያለ ካላሉ ምርጥ ነው። የኮሪደር ልማቱ የማህበረሰቡን ተቀባይነት ያገኘና በስራም እያሳመነ ስለመሆኑ ይገለጻል። ለአንድ የልማት አላማ መቆሙ ደግሞ ለተያያዘው ግብ ፈጥኖ መሳካት ብርታት ሆኗል። ጀምረን የማንጨርሰው የለም፣ ተናግረን የማንፈጽመው የለም፣ አስውበን የማንጨርሰው የለም። በየሄድክበት እንደ ኢትዮጵያ ላሉ ሀገራት በዚህ ስፋት ስራ ጀምሮ በዚህ ጊዜ መጨረስ የሚታሰብ አይደለም። የተለየ ቪዥንና የተደመረ የስራ ቲም እና መልካም የስራ ኢንቫይሮመንት መፈጠሩ ብቻ ነው። በዚህ መንገድ በመመራቱ እንደምታየው አዲስ አበባ እንደተባለላትም እንደ ስሟ አበባና ውብ ሆናለች። እየሰራን ያለነው ለጋራ ጥቅማችን ነው። ብዙዎች ተሳትፈውበታል። ነዋሪዎቻችን አምነውን በስነ ስርዓት ካስተናገዳችሁን አገራችን ትልማ ከተማችን ትልማ የሚለው ይሁንታቸውን ሰጥተው ስለደገፉ ነው ይህንን መስራት የቻልነው። ታላቅ ክብርና ምስጋና ይገባቸዋል። የእስካሁኑ ጉዞ ብዙ ልምድ የተቀሰመበት ጥንካሬና ጉድለቱ የተለየበት ሲሆን ይህ መሆኑም ለቀጣይ ለሚሰሩ ስራዎችም ጥሩ ተሞክሮ ይሆናል። የሚቀሩን ሰፈሮች አሉ፣ እንሰራለን። እጃችን ተፍታቷል፣ ስራ ለምደናል። ብዙ ሰዎች አግኝተንበታል እንዴት ሳር እንደምንተክል እንዴት ዛፍ እንደምንሰራ እንዴት መንገድ እንደምንሰራ እናቃለን። ከየት ሪሶርስ እንደምናገኝ እናቃለን። ስለገባን እያሰፋን በሚቀጥሉት ጥቂት ዓመታት አዲስ አበባ በሙሉ የተሟላ መልክ ትይዛለች ብዬ አስባለሁ። ጊዜያችንን ለሚረባን ነገር ኢንቨስት ካደረግን ክብራችን በጣም ከፍ ይላል፣ ሀገራችን ትበለጽጋለች፣ ሁላችን ተጠቃሚ እንሆናለን። የኢትዮጵያ ከፍታ በፍጥነት እየተራመደ ወደፊት የሚሄድና የሚታይ የሚጨበጥ ይሆናል። ትብብራችን ይቀጥል ማለት ወዳለሁ። በሁለተኛው ምዕራፍ ከተካተቱት ውስጥ የቀሩት ሶስት ፕሮጀክቶች በቅርብ ጊዜያት በተያያዘላቸው ጊዜ ገደብ ለማጠናቀቅ 24 ሰባት በመስራት ላይ ይገኛል።